በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምንቆያችሁ በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ውዳሴና አምልኮ ለእርሱ ይሁን። መንግሥተ ሰማያት ወደ ባህር የተጣለች ከሁሉ ሁሉም አይነት የሰበሰበች መረብን ትመስላለች። በሞላችም ጊዜ ወደ ወደብ አወጧት። ተቀምጠውም መልካሙን ለቅመው በዕቃ ውስጥ አከማችሁ ክፉን ወደ ውጭ ጣሉት። በዓለም መጨረሻ እንዲሁ ይሆናል። የማቴዎስ ወንጌል ምዕራፍ 13 ከቁጥር 47 እስከ 49። እንደሚታወቀው ጌታችን ኢየሱስ ክርስቶስ ስለ መንግሥተ ሰማያት በልዩ ልዩ ምሳሌ አስተምረዋል። የማቴዎስ ወንጌል ምዕራፍ አስራ ሦስት ላይ ብቻ በርካታ ምሳሌዎችን በማንሳት አስተምረዋል። በዘሪው መስለዋል፣ በሰናፍጭ ቅንጣት መስለዋል፣ በእርሾ እንዲሁም በእንቁ መስሎ አስተምረዋል። ውድ በሆነው በእንቁ የእግዚአብሔር መንግሥት መንግሥተ ሰማያት ማለት እጅግ ውድ መሆኗን ለመግለጽ በእንቁ ጭምር መስሎ አስተምሯል። መንግሥተ ሰማያት ለሰው ልጆች እጅግ አስፈላጊ መሆኗንና እና እነዚህ ሁሉ ምሳሌዎች ሰዎች ስለ መንግሥተ ሰማያት ቶሎ እንዲረዱት የተጠቀመባቸው ምሳሌያዊ ትምህርቶች ናቸው። አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ በማለት የትምህርት ዋና ዓላማ ሰዎች ሁሉ አስቀድመው ራሳቸውን ለእግዚአብሔር መንግሥት ለመንግሥተ ሰማያት እንዲያዘጋጁ ማስተማሩም የሚታወቅ ነው። ቅዱሳን ሐዋርያትን ወደ ዓለም ሁሉ ሲልካቸው ሰዎችን ወደ እግዚአብሔር መንግሥት እንዲያደርሱ ሰዎች የእግዚአብሔርን መንግሥት እንዲወርሱ ለማድረግ መሆኑም የሚታወቅ ነው። የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ፣ ትልቁ የምስራችና የጌታችን የኢየሱስ ክርስቶስ የአገልግሎቱ መጀመሪያ ነበር። የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ ይሁንና የእግዚአብሔር መንግስት አጠገባቸው እያለች የእግዚአብሔር መንግስት ቀርባለችና ንስሐ ግቡ እየተባሉ የእግዚአብሔርን መንግስት የመጎብኘት ጊዜያቸውን ባለማስተዋልና ባለመቀበል ያልተጠቀሙ ብዙ ሰዎች እንደነበሩ በቅዱስ ወንጌል ተገልጾ እናገኛለን። ዛሬም ቢሆን ይህ ቃል የመድኃኒታችን የኢየሱስ ክርስቶስ ትምህርት መንግሥተ ሰማያት ቀርባለችና ንስሐ ግቡ በማለት እንዲሁም በምሳሌ በልዩ ልዩ መንገድ ያስተማረው ትምህርት ለእያንዳንዳችን የእምነታችን መሰረት መሆኑን ስለ መንግሥተ ሰማያት የተነገረውን የምሥራች ቃል ገንዘብ ማድረግ እንደሚገባ አምላካችን የእግዚአብሔር በጎ ፈቃዱ መሆኑን ልናስተውል ያስፈልጋል። መንግሥተ ሰማያት ወደ ባህር የተጣለች አዎ ከሁሉም የምትሰበስብ መረብ መሆኗን መድኃኒታችን ኢየሱስ ክርስቶስ በመግቢያ ላይ ያስተማረውን አንብቤላቸዋለሁኝ። መረቡ ያሳ አይነቶቹን ሁሉ ይይዛል። ወደ ዳር ከወጣ በኋላ ግን ጥሩ ዓሳ ወደ ቅርጫት፣ መጥፎ ደግሞ መጥፎውን ደግሞ ይጥሉታል በማለት ነው መድኃኒታችን ኢየሱስ ክርስቶስ ያስተማረውና እየተናገረው ጻድቃን ግን በአባታቸው መንግስት እንደ ፀሐይ ያበራሉ ተብሎ ተጽፏል። ጻድቃን ግን በአባታቸው መንግስት እንደ ፀሐይ ያበራሉ። በአባታችን መንግስት እንደ ፀሐይ እንድናበራ ወደ ውጭ ከሚጣሉት ወገን እንዳንሆን። ዛሬ ስለ እግዚአብሔር መንግስት ልብ ብለን አዎ፣ በማስተዋል በጊዜያችን ልንጠቀምበት የራሳችን ልናደርገው ያስፈልጋል ወገኖቼ። አዎ፣ በዓለም መጨረሻ ስለሚሆነው ጭምር ነው። ወደ ውጭ የሚጣሉት በዓለም መጨረሻ ነው። የእግዚአብሔር መንግስት ወንጌል ለሰው ልጆች ሁሉ ሲሰበክ ግድ የሌላቸው የእግዚአብሔርን የመንግስቱን ወንጌል ለመቀበል ለማመን ያልፈለጉ በዓለም መጨረሻ ወደ ውጭ ይጣላሉ። እንግዲህ ደቀ መዛሙርቱን ሳይቀር ከዓሣ አጥማጅነት ኑሮ ከዓሣ አጥማጅነት ስራ ኑና ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ በማለት ወደዚህ ወደ ከበረው የእግዚአብሔር መንግስት ወንጌል አገልግሎት ሲያሰማራቸው ለዚህ አገልግሎት ራሳቸውን አዘጋጅተው ወደ ዓለም ሁሉ ሲያሰማሩ ሰዎች የእግዚአብሔርን መንግስት እንዲወርሱ ነው። የእግዚአብሔር መንግስት ወንጌል ማለት ቀደም ብዬ እንዳነበብኩት ባህር ውስጥ እንደተጣለ መረብ ሁሉንም ያለ ልዩነት ለዘላለም ሕይወት የሚያዘጋጅ ነው። ሆኖም የሰውን ፈቃድ ይጠይቃል። የሰውን ፍላጎት ደግሞ ይጠይቃል። በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት አይገባም አለ፣ የማቴዎስ ወንጌል ምዕራፍ ሰባት ቁጥር 21 ላይ። ወገኖቼ፣ ለእግዚአብሔር መንግሥት ዛሬ ላይ ፈቃደኛ መሆን ይገባናል። መንግሥተ ሰማያትን ለመውረስ ፈቃደኛ መሆን ይገባናል። የእግዚአብሔር መንግሥት ወንጌል ማለት በተራራ ላይ እንዳለች ከተማ ልትሰወር የማትችል በግልጽ የምትነገር በአደባባይ የምትነገር ከፍ ብላ የምትነገር ወደ እያንዳንዱ ሰው ጆሮ የምደርስ የተገለጠች መሆኗን መድኃኒታችን ኢየሱስ ክርስቶስ ተናግሯል። የእግዚአብሔር መንግሥት ማለት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ መሆኗንም የእግዚአብሔር ቃል ያስረዳል። ዛሬ ላይ ብዙ ሰው ከእግዚአብሔር መንግስት ርቆ በቧልትና በአታካራ በማይረባ ጆሮን በማይሞሉ ቃላቶች ጊዜውን ሲጨርስ ይታያል። ጽድቅና ሰላም ካለው የእግዚአብሔር መንግስት ይልቅ በአድካሚ ነገሮች ራሱንም ሌላውንም ሲያደክም የሚውል ስንት ሰው አለ። መንፈሳዊ ግንዛቤ መንፈሳዊ መረዳት ሳይኖረው አው የስንቱን ህዝብ አይምሮ የስንቱን ሰው ልቦና የሚያደክም ስንት ሰው አለ። ስለዚህ ስንቶች በመንፈሳዊ ህይወታቸው ከእግዚአብሔር ርቀዋል፣ መንፈሳዊ ሞራላቸው ዘግጠዋል። ከእግዚአብሔር እውነት ይልቅ የእግዚአብሔርን የቃሉን እውነት ከማንበብ ይልቅ በሰው ወሬ በመነዳት ከሚበልጠው ከእግዚአብሔር መንግስት ይልቅ በራሳቸው አሉባልታና በራሳቸው በማይጠቅም ነገር ደክመው ሌላውን ሁሉ ሲያደክሙ የሚኖሩ ብዙ ሰዎች አሉ። በዚህ ክፉ ዓለም ስንኖር የእግዚአብሔርን መንግስት በሕይወታችን ካላስቀደመው፣ ለዚህ ደግሞ የእግዚአብሔር ቃል ምን ይላል የሚለውን ማስቀደም ካልቻልንና በሰው ወሬ ብቻ የምንወሰድ ከሆን ወገኖቼ፣ አዎ የእግዚአብሔር መንግስት በሕይወታችን የሚጎበኘንን ሰዓት የእግዚአብሔርን መንግስት የራሳችን የምናደርግበትን ጊዜ በከንቱ ልናሳልፈው እንችላለን። ጠቢቡ ሰሎሞን ጆሮ ከመስማት አይሞላም፣ አዎ ነገር ሁሉ ያደክማል እንዳለው ጆሮአችንን የማይሞሉ በሚያደክሙ ነገሮች ላይ ጊዜያችንን ከምናባክነው ይልቅ ረፍተ ነፍስ በሆነው በእግዚአብሔር የመንግስት ቃል ላይ የተመሰረተ ህይወት እንዲኖረን ያስፈልጋል። ብዙ ሰው በእግዚአብሔር መንግስት የሚጎበኝበትን የእግዚአብሔርን መንግስት የራሱ የሚያደርግበትን ጊዜ በከንቱ ሲያባክን ሰዎችም የእግዚአብሔርን መንግስት የሚወርሱበትን እውነት ለሌሎች ከሚያካፍል ይልቅ አሉሽ አሉሹ እና አሉባልታው የሰዎችን ጊዜና የሰዎችን አይምሮ፣ የሰዎችን ህይወት ምን ያህል እያደከመ እንደሆነ የሚታወቅ ነው። የእግዚአብሔር መንግስት እንደ መረብ ወደ ባህር እንደተጣለችው መረብ ሁሉንም ሰብስባ ሁሉንም ይዛ እንደወጣችው መረብ የእግዚአብሔር መንግስት ለሁሉም ነው። ምናልባት ዛሬ ብዙዎቻችን ሰዎች በተለያየ አጥር ውስጥ ታጥረው በሃይማኖት ተቋም ውስጥ የተከለለውን ብቻ እናስብ ይሆናል። የኔ በሚሉ አስተሳሰብ ውስጥ ያለንን ብቻ እናስብ ይሆናል። የእግዚአብሔር መንግስት ግን ለሁሉም ምናል። የእግዚአብሔር መንግስት ለማያምኑት፣ የእግዚአብሔር መንግስት በጥፋት ጎዳና ውስጥ ለሚጓዙት፣ የእግዚአብሔር መንግስት በጨለማ ህይወት ለሚኖሩት፣ የእግዚአብሔር መንግስት ባለማወቅ ህይወት ተይዞ በመንገዳገድ ላሉት፣ የእግዚአብሔር መንግስት ርቀው ላሉት ሁሉ ነው። ስለዚህ እነዚህ ሁሉ መረብ በተባለች መረብ በተሰኘች የእግዚአብሔር የመንግስት ወንጌል በኩል የእግዚአብሔር የመንግስት ወራሾች እንዲሆኑ እግዚአብሔር ይህንን ቃል አዎ በልጁ በኢየሱስ ክርስቶስ በኩል እንደገናም በቅዱሳን ሐዋርያትና በየዘመናቱ በተነሱ የቤተ ክርስቲያን አገልጋይ አባቶች በኩል ይህንን የመንግስቱን ወንጌል ለዓለም ሁሉ እንዲዳረስ አድርጓል። ዛሬም በተለያየ መንገድ የምንሰማው ይህንን የእግዚአብሔር የመንግስቱን ወንጌል ነው። ለዚህ ግን ምን ያህል ራሳችንን አዘጋጅተናል? ምን ያህል ከአሉባልታ ከወሬ፣ ጆሮን ከማይሞሉ የቃላት ጋጋታዎች ይልቅ ለእግዚአብሔር መንግስት ምን ያህል ራሳችንን አዘጋጅተናል? ለመንግሥተ ሰማያት ምን ያህል ራሳችንን አዘጋጅተናል? በንስሐ ህይወት በእውነት ቃል የእግዚአብሔርን መንግስት ለመውረስ የግል ህይወታችን በእግዚአብሔር ፊት ምን ይመስላል የሚለውን ማስቀደም ያስፈልጋል። በየጊዜው አዳዲስ የሆኑ ወሬዎች፣ በየጊዜው አዳዲስ የሆኑ ነገሮች በሚከሰቱበት በዚህ ዓለም ውስጥ ስንኖር የማይለወጠውን ቅዱስ ወንጌል የማያልፈውን የእግዚአብሔር ቃል ሰማይና ምድር ያልፋል ቃሌ ግን አያልፍም ተብሎ የተጻፈው ጥንት የነበረ አሁንም ያለ ለዘላለም በሚኖረው በእግዚአብሔር ቃል ላይ ካልተመሰረት በየጊዜው በሚፈጠሩ አዳዲስ ነገሮች እየተወሰን አንዳንድ ጊዜም ደግሞ በማናውቀው ፈራጅ ጭምር እየሆን እኛም ግራ ገብቶን ሌሎችንም ግራ በማጋባት ከእግዚአብሔር የመንግስቱ እውነት ውጭ እንዳልሆን ይህንን መልእክት ላካፍላችሁ መጥቻለሁ። ስለዚህ ሁላችንም ቃሉ ምን ይላል ስለ እግዚአብሔር መንግስት የእግዚአብሔር ቃል ምን ይላል? አንዳንድ ጊዜ ቃሉ ከሚለው ይልቅ ሰዎች የሚሉትን ብቻ መስማት ደስ ይለናል። ሰዎች የሚናገሩትን በብዙ አቅጣጫ እያራገብን ቃሉ ምን እንደሚል ግን ቃሉ ውስጥ ገብተን ማንበብም ማወቅም የማንፈልግ፣ ሁልጊዜ በሰዎች ሀሳብና በሰዎች አባባል ብቻ የምንወሰድ ሰዎች አለን። የእግዚአብሔር ቃል ግን ለሰው ልጆች ሁሉ ተሰጥቷል። ቅዱስ ወንጌል ለሰው ልጆች ሁሉ ነው። የእግዚአብሔር የመንግስቱ ወንጌል የተገለጠው በልዩ በኢየሱስ ክርስቶስ በሐዋርያትና ዛሬም በቤተ ክርስቲያን በተለያየ መንገድ የሚሰበከውን ይህንን የቃሉን እውነት ማንበብ በዚህ የቃሉ እውነት መቆም ያስፈልጋል። የእግዚአብሔር መንግስት መንግሥተ ሰማያት ዛሬም ለእያንዳንዳችን ትሆነን ዘንድ መድኃኒታችን ኢየሱስ ክርስቶስ ይህንን እድል ሰጥቶናል። በተሰጠን እድል በተሰጠን ዕድሜ በተሰጠን ጊዜ ይህንን እውነት ተረድተን በዚህ እውነት ጸንተን ጻድቃን በአባታቸው መንግሥት እንደ ፀሐይ ያበራሉ ተብሎ እንደተጻፈው በዛ በሚያበሩት ጻድቃን ኅብረት ውስጥ እንድንሆን ዛሬ ለቃሉ እውነት ለእግዚአብሔር መንግሥት ራሳችንን ልናዘጋጅ ይገባል። ስለነበረን ጊዜ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። መልእክቱ ለሌሎችም እንዲደርስ ላይክና ሼር እንድታደርጉ አሳስባችኋለሁኝ።